ዝሙት ከሰውነታችን ውስጥ የሚወጣ ኃጢአት እንደሆነ ሁሉ መድኃኒቱ ከሰውነታችን የሚወጣ ነው ይላል። ያን ከሰውነታችን የሚወጣ የሚባለው እና አሁን ሶስቱ የምነግሯችሁ በማንኛቸውም ጊዜ ብናደርጋቸው ወደ ሌሎች ደረጃዎች ቀስ እያሉ የሚያደርሱን በጣም መሰረታዊ መውጫዎቻችን ሶስት ናቸው፣ እና የመጀመሪያው እና ምንጊዜም ማድረግ ያለብን ጸሎት ነው። ምንድን ነው አልኳችሁ? ጸሎት ምንም ኃጢአትን ስራ ምንም አይነት ህይወት ውስጥ የተመሰቃቀለ ህይወት ውስጥ እንሁን ምንም አይነት ነገር ውስጥ እንሁን እና እንዲያውም እንደ ዝሙት ያለውን እንደ ቁጣ ያለውን ህሊና፣ ነፍስን የጨለማ መጋረጃ ጋርዶ ተስፋ ወደ መቁረጥ የሚወስደንን ለሰይጣን ምቹ የሚያደርገንን የሚያርቀው ይላል። በተለይ በእንባ ልክ ዝሙት ከሰውነታችን እንደሚወጣው ጸሎትም ከሰውነታችን ነው የሚወጣው። ዝሙት ርኩሰት ከሰውነታችን እንደሚወጣው እንባ ያለው ጸሎት የምንጸልይ ከሆነ ይላል። በተለይ እንባ ያን ጥቁር መጋረጃ እጥብ ውስጣችን ያለውን ቆሻሻ እጥብ እያደረገ የሚጥል ከዚህ የመላቀቅ ተስፋ የሚሰጠን የመጀመሪያው ንጾም አሉ፣ ንስግደት አሉ። ይህ እነሱ ይቀራሉ ማለት አይደለም። ልክ ከኃጢአት ዋናዎቹን እንደመረጥም ከህክምናው ከመድኃኒቶቹ ዋናዎቹና የመጀመሪያው ምንም አይነት ኃጢአት ስሩ፣ ግን ተንበርክካችሁ አልቀሱ። ክርስቲያኖች በለቅሰው የታጀበ ጸሎት ዋስትና ነው። እግዚአብሔር በጣም በፍጥነት ነው ወደኛ የሚመለሰው። ክርስቲያኖች በተለይ ከልባችን እያቋረጠን ከሆነ ብንፍገመገም እንኳን መጽሐፍ እንድጻፈው ጻድቅ ሰባት ጊዜ ይወድቃል። ሰባት ጊዜ ምን ይሆናል? ንሳን ይኸው፣ እየወደቅን እየተነሳን፣ እየወደቅን በተለይ አቡነ ሺኖዳ እንዳሉት አንድ ተስፋ የቆረጠ ሰው ጠየቃቸው። አባቴ ሆይ ንስሐ ገባለሁ እወድቃለሁ፣ ንስሐ ገባለሁ እወድቃለሁ፣ ንስሐ ገባለሁ እወድቃለሁ፣ ተቸገርኩ። ምን ላድርግ አላቸው። ምን እንዳሉት ታውቃላቸው? እሳቸው ንግግርን አስተካክለው ነው ያሉት። እንዴት አድርጌ ላስተካክለው አላቸው። እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ፣ እወድቃለሁ ንስሐ ገባለሁ ብለ አስተካክለው። አያችሁ፣ እሱ ገልብጦት ነበረ፣ ንስሐ ገባለሁ እወድቃለሁ? መጨረሻው መውደቅ ነበር ያደረገው አይደለም። እሳቸው መጨረሻው ምን አድርጋሉት ገልብጠው ይሄንን ግዴለህም ልትወድቅ ልትወድቅ ትችላለህ፣ ግን ገልብጠው እወድቃለሁ ንስሐ እገባለሁ እወድቃለሁ ንስሐ እገባለሁ። መደምደሚያው ንስሐ መግባ ስታደርገው እንደተነሳህ ተቀራልህ አለ። እግዚአብሔር ያስነሳን። መጨርነቱ ጸሎት ና በማንኛውም የህይወት ውጣውረድ ውስጥ ሆነን ጸሎት፣ ክርስቲያኖች። በተለይ ይሄ ዘመን፣ በተለይ ይሄ ዘመን የመቅሰፍት የመከራ ዘመን ነው ክርስቲያኖች ኢሳይያስ እንዳለው ከእግር ጫማ እስከ ራስ ድረስ የታመምንበት በማዕርግ ቢሆን ከተራው ሰው እስከ ባለስልጣኑ፣ ከምዕመኑ እስከ ካህኑ፣ ከታች እስከ ላይ የቆሰልበት ዘመን ይህ ዘመን ነው ክርስቲያኖ። ጸሎት እውነተኛ ሕክምና ጸሎት ነው ክርስቲያኑ። ከዚህ በኋላ ያሉት ሁለት ነገሮች ይህን ተከትሎ በሕይወታችን ልናደርጋቸው በማንኛውም ጊዜ ብንለማመዳቸው እና የትቢትንም አሁን እነዚህ ስምንቱን ናድ የሚያደርገው መሰረታዊ ነገር ሁለተኛ፣ አሁኑ ለትምህርታችን መፍትሄ ውስጥ ራስን መካድ። እስቲ ተናገሩት፣ ምንን መካድ? የእግዚአብሔር ቃል ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ምን ያድርግ? ይከተለኝ